ሰውነት ላል እንደዚህ አይነት ሴት ማየት እንዳ አይደብርሽ? እን አላስጠላሽም? አለመታደል እኮ ነው፣ አለመታደል ኧረ ፈዛልሽ። ልጅቷ ጉረደቃ ላይ ጓደኛ አለው እኮ ማሚ። አሁን ምኑ ገብቶሽ ነው ማሚ? መስቀም እኔ እኮ አለቃዬ እኮ ጽፎልኝ እኮ ነው ነገ ዚ ብሎ ለመልስለት ገልጪ ኩን WhatsApp ላይ እኔኛ ነው። አንዴ ሪከርድ አርጋ እንዳትልክለት ኦ እሷ ደሞ ሆዷን እዚ በእንትል ባይፓስ አርጋልሽ ሰው ህዝቡን ስትሻውዳው። እኔ ምላችሁ ሰዎች፣ ምን አለበት ግን ብትናገሩ። እኔ ግን አቺ ህዝብ ሀቅ የሚያወራለት ይላል። ጀርመን የምትኖሩ ኡበግርሽት ሆናችሁ በተለይ በጣም ወፍራም የሚሆናችሁ ሰዎች ጋር ግርሽት ግርሽት፣ አይደለም ግርሽት፣ ግብሽት ግብሽት፣ ወ ግብሽት የሆናችሁ ንግድ ይሄድና፣ ሂዱና ባይፓስ። ሶስት አይነት አለ። አንድ ጨጓራ መቁረጥ፣ ሁሉም ጨጓራ አንጀት መቁረጥ፣ ሌላው ደግሞ የሆነ ሆዳችሁ ውስጥ የሚቀመጥ ቦቶክስ አለ። ሶስት አይነት አለ። ክራንከንካስል ነው የሚከፍላችሁ። ኦኬ ሴቱ የሄደ እሱን ነው የሚያስደረገው። ትንሿ አንጀታቸው ይቆረጣል መሀሉ ላይ ውግ ለሁለት ዓመት ሪንግ የሚገባበት አይነት በጀርመን በነፃ የሚደረግ ሶስት አይነት አለ። እና ጋይስ ጀርመን ሀገር መጥተው እኛ እኮ ምግባችንን እንትን ብለን ነው፣ ምግባችንን እንዲያርገን ነው። ኖ ኖ ኖ ኖ፣ አይደለም አይደለም አይደለም። ኦኬ ሂዱ፣ ክራንከን ካስላችሁ ጋር ሂዱ አናግሩ። ነፃ ነው ማለት ክራንከን ካስል ነው የሚከፍለው፣ ኢንሹራንሳችሁ ነው የሚከፍለው። ትችላላችሁ ከመቶ ኪሎ በላይ ከሆናችሁ ከመቶ ኪሎ በታች የሆናችሁ አይደላችሁም፣ ሄዳችሁ ማናገር ትችላላችሁ። በተለይ ጃርመን ፓስ ካለ እና ከእርዝሻሉ ሆናችሁ። ሌላው ሌላ እየዋሻችሁ ነው። እዚጋ ይመጣና ቀናን ሰው ምናምን ነገር እኔ እኮ በዲሄት ነው እንትን ያልኩትኝ፣ እኔ እኮ በእንደዚህ እንደዚህ ነው የቀነስኩትኝ። ውሸት ውሸት! እንደዚህ አይቀነስ አይቀነስ ያስታውቃለም። እንደዚህ የሚቀንሱ ሰዎች ያስታውጣ። የሸርሙጣ ልጅ የመጨረሻ ጊዜ ነው እኔና ጅጅን የምታየው። ስሜ ተስፋ አለም ገብረዝጌር የሚል ከመጣ ብሎክ አርግ ብሎክ አርግደዋል። ጌቶች እንዳለ አሮ ጌቶች እያለ ሊሞት ነው እንዴ? ከመጣ አንቺ ጋር ብሎክ አርግ። ብሎክ ነው ያደረኩት እኔ። ተስፋ አለም ገብረዝጌር ምናምን ስሙ የገጠር ልጅ ስም ነው ያለው። ፋራ ሰገጤ ቀመር ጫት አልቃምሽም ዛሬ። እኔ የምልሽ ፍሬ ግን ይሄ ሁሉ ስም የሚጽፈው ግን ለቀበሌ ለራሽን ምናምን አስፈልጎት ነው? ማይኪ ማይኪ ኒውድ እንዴት ነህ? የጠፋ ሰው። ወይ ባያ ሰላም ነው። ዳንግላ ይ ወይ ዳንግላ ምን አለ ዳንግላ ፉነተ ሰላም ብሏል። ዘፋኝ አትሙኑ። ሁሉም የሆነ ነገር አርጎ ይቀነሱ። ዝም ብሎ አይቀነስም። ግማሹ ቱርክ ሄዶ ቦቶክስ ያደረጋል፣ ግማሹ እዚህ አንጀት ላይ ቀለበት ይደረጋል፣ አንጀት ይቆረጣል፣ ጨጓራ ያርሳል። ሶስት አይነታል። ይህንን ክራንከልታሽ እኔ በራሴ ቀነስኩኝ። አንድ አንድ ሀያ ኪሎ እንደምንም እየቀነስኩኝ፣ ሊዝሞር ለምን እኔ አያደርጉልኝም? ለምንድነው ለእኔ የማያደርጉት? እኔ ሰራተኛ ነበርኩኝ በዛ ሰዓት። ስለዚህ አይደረግልኝም። ገባችሁ? አሁን ግን ቢሆን አሁን አሁን ግን አሁን በዚህ በሶስት በአራት ወር ውስጥ ቢሆን ማስደረግ ትችላለህ። አሁን ምንም ነገር የለም። አሁን ማስደረግ ትችላለህ። እስከ ጃንዋሪ ድረስ ቢሆን ኖር አሁን አሁን እኔ መቶ ሰላሳ ኪሎ ምናምን ቢሆን ኖሮ ማስደረግ ትችላለህ። ግን አሁን አልችልም። ተለችማይበቃግይወድ በቂ ነው። አር በቃ ማርያም በቃ፣ እኔ ምን ሰተውሽ ነው በቃ በቃ። ይሄ እዛ ወይ አጫውቺኝ እና አጫውቺኝ ወይ ካልተጫወትሽ ተኝ እና። አረ ሄ መነጽር ጂጂ እኮ ይሁ ደምን ነው። እኔ ምን ያደርግልኛል። አንበሳ ወርዶልኛል፣ እድሜ ለዲዲ እድሜያን ያርዝምልኝ።

ቅድም ቅባት ሊቀጠሩ ይሄ ቅባት ነው። እኔ የሚገርመኝ ብዙ ጊዜ ቀለበት የሚያጠፋው ቅባት ነው። ለራሴ ሻፍቼ እ ሻፍቼ ደስ ይለኛል። አይቀርም አንድ ቀን ማየት ጎጃምን፣ ጎንደርን አያለው። ዛሬ እንዲያውም ቪዲዮ ሳይ ነበር። እና ዛሬ አመለጠኝ ነገር አለ፣ እንደ ኤድዬ ዛሬ አመለጠኝ። ሁለት አንበሳ አወረደልኛ። ዱዱ ዱዱ ዲዲ አወረደችልኝ ሁለት አንበሳ። እሚገርምሽ፣ ከእሷ ጋር እራሱ ስናወራ ነበር ዛሬ። አንበሳ አምሎኛል ወይ አን- ዩኒቨርሲቲ አምሎኛል እያልኳት፣ አማ ብሬ ቅዱስ ሚካኤል እኔ አመጣልሽ። ሚካኤል አባትሽ ነው። ማርያምን እንደ ሚካኤል ቤተሰብ ያከብራል።

ለምን እንደ ከከም ደንቆሮ፣ ውጣ፣ ከቤቴ ውጣ። እኔ እኮ ብልግና የምትጽፉት ፖርኖስታር ነው እንደ የሚመስላችሁ ስታዩኝ። ማርያምን፣ ብልግና የምትመስሉ ፖርኖስታር። በጣም ቆንጆ ሴት እኮ ናት፣ የምትሆኑ በነገራችን፣ እንዲይ ተይዘዋሉ። ጂጂ እንትን ነው፣ አቤል የሚባል ማነው አቤል? የሆነ ራስታ ነገር ከእናቱ ጋር የሚሰራ ይምጣ፣ እናስገባው። ጥሩ ልጅ ከሆነ ባህሪው ብቻ። ኧረ ባህሪው ጥሩ ነው። የቅድሙ ቶፒክ ግን ዘጋሹ። ሳይ ዱዬ የትኛውን ቶፒክ? አንዳንድ ሴቶች አሉ የሰው ትራፊ የሚለቃቅሙ ገባሽ? ያመለጣቸው ብዙ ሴቶች አሉ። ወይ ወይ ሰላም። እንዲ ጂጂ! አቤት፣ እንዴት ነህ? እንዴት ነው? ሰላም ነው አለሁላችሁ ይኸው፣ እንዴት ናችሁ? ፍላጎት አለ ግን ግፍተር አለ። አሁን የለኝም እ ምን ነው ሰላም ነው። ወይም ደግሞ ይዤ ልምጣ ልላክላችሁ። ይታለ አሻ ደስ ይለም። ምን ነፍሬ በጣም ትኩር ብለሻል ይሄ ደግሞ ማን ነው ብዬ ነው፣ አላውቀውም። አይቼው ማለት ማን ነው ደግሞ ሁለት ሚሊዮን ምናምን ሁለት ሚሊዮን ምናምን ተከታይ ያለው፣ ግን በቃ ትዝም ቅርም አላለኝም። ከየት መቶ ነው ብዬ ነው ደግሞ

ምን ያደርግልሻ ላይ የከሰረሽ ሽማግሌ ቢሆንም እንዳትመጭብኝ መቤቴን፣ ጂጂ

ትሪፕል ነው፣ ትሪፕል ነው ጋይስ፣ የት ነው የሚስለው?

ሁለት ታባ ሁለት ታባ ሁለት ታባ ሁለት ታባ